ፍጡር ቤዛ መሆን አይችልም። አይግባችሁ፣ ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም ይሄ ማለት ይላሉ። ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ ግን? መጽሐፍ ቅዱስ ምን ይላል? ሰላምና ጤና ለእናንተ ይሁን ውድ ኦርቶዶክሳውያን በያላችሁበት በብፁዕ አቡነ ገብርኤል በምዕራብ ሸዋ ሀገረ ስብከት በእመቤታችን በወላዲተ አምላክ ቤዛዊተ ዓለም አትባልም በሚል የክህደት ትምህርት ላይ ብዙ ሊቃውንት ሐሳብ አስተያየታቸውን እየሰጡ ይገኛሉ። ይህ ትምህርት እጅግ ነውር የተሞላበት ነው። ብዙ ጊዜ ድንግል ማርያም እንዴት የዓለም ቤዛ ትሆናለች የሚለው ጥያቄ በብዙ መናፍቃን ዘንድ የሚነሳ ነበረ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ በቁሙ ሲተረጎም ዋጋ ወይንም ጥቅም አለው ማለት ነው። እንዲሁም ቤዛ የሚለው ቀን ቤዘወ ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቁም ሲተነተን እንዲህ ማለት ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ ጋሻ ማለት እንደሆነ የአማርኛ መዝገበ ቃላት ይገልጻል። ቤዝ ቤዛ በደቂቅ አገባብ ሲፈታ ደግሞ ስለ ፋንታ ምክንያት የሚሆን ተብሎም ይተረጎማል። ባለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ መዝገበ ቃላት ሐዲስ 1948 ላይ ገጽ 266 ላይ የምናገኘው ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል። አንተ የእስራኤል ልጆች ቁጥር ተቀብደህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው ወጣ የነፍሱን ቤዛ ለእግዚአብሔር ይስጥ። የማስተስረያውንም ገንዘብ ለነፍሳቸው ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው፣ ከጀርባ ወደዛ ማብራሪያ ከገባው ጊዜ ያልከ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት፣ ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድን ነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው? አይደለም። እንደዚህ ያለ ረዳ ጤነኛ ሰው አይደለም። ግን አግባባል፣ ኮንቴክስት፣ አውድ። አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ ዘው በደለኛ የቅን ሰው ቤዛ፣ በደለኛ የቅን ሰው ቤዛ ነው ይላል። ይቀጥላል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ግብጽን ለአንተ ቤዛ አድርጌ ሰጥቻለሁ ቤዛ ልጇ ነው ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው መጽሐፍ ቅዱስ አውጡ እብራውያን ምራፍ ዘጠኝ ቁጥር 11 ላይ ምዕራፍ ዘጠኝ ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች፣ ማለት ለዚህ ፍጥረት ባልሆነችን ድንኳን ፈጽሞ ወደ ቅድስት በገዛ ደም የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛው ፍጡር ቤዛ አልሆነም። ለዘላለሙ ልጅዋ ነው ቤዛ ሞት ካሳ ወይንም ደግሞ በአንድ ሰው ላይ መከራን ሞትን ተላልፎ ወሞት መሞት ማለት ነው። ወይንም ታደገኝ ወይንም ምጥቆ ሆነኝ ማለት ነው። ወይንም ደግሞ ለመከራ ለሞት ተሰጠኝ ማለት ነው፣ ወይንም ቤዛ ሆነኝ ማለት ነው። የበለጠ መርዳት አሊያም ቤዛ ስለሚለው ቃል በደንብ ለማወቅ እነዚህን መጽሐፎች መመልከት ያስፈልጋል። እንደዚሁም ቤዛ የሚለው ቃል ካሳ፣ የደም ቤዛ አንዱ ሰው በሰው ደም ስለሚያፈሰው ለውጥ ዋጋ ወይንም ገንዘብ ካሳን መስጠት ወይንም መዋጀት ማለት ነው። ይህም ከሳቴ ብርሃን 1951 ምዕራፍ ገጽ ከፍጻም 532 ላይ ድንግል ማርያም ስለምን የዓለም ቤዛ እናት እናታለን? የዓለም የእመቤታችን ቤዛነት ከላይ ከተረዳ ነው። መሰረት ቤዛ ከሚለው ትርጓሜ ቃላት መካከል ምትክ፣ ዋዝ፣ ምክንያት ከሚሉት መካከል ምትክ የሚለውን ስንወስድ ደግሞ ድንግል ማርያም የሔዋን ምትክ በመሆኗ ነው። ምክንያት የሚለውን ስንወስድ ደግሞ ቅድስት ድንግል ማርያም ለእኛ መዳን ምክንያት ስለሆነች ነው። እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ስራን አድርጓልና ቤዛዊት ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም መዳን ምክንያት ሆናለች። አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ዓለምን ስለቤት ስለተቤዠ ቤዛዊት ዓለም እንላታለን። ቤዛ የሚለውን ቃል ለሙሴም ተሰጥቶት እናነባለን። ይህም የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ መልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። እንዲህም ይህ የፍጡር ቤዛነት የእግዚአብሔር ቤዛነት ይሻራልን? አይደለም። እንዲያውም ቸር እግዚአብሔር ለወዳጆቹ የሚሰጠውን የባለሟልነት ስጦታ ብዛት ይገልጻል እንጂ። ሙሴ ወገኖቹን ከመጥፋት እንዳዳናቸው ተቤዣቸው፣ ታደጋቸው እንደ ክርስቶስ ደሙን በማፍሰስ ነውን? አይደለም። በእግዚአብሔር ይህንን ኃጢአታቸውን ይቅር በላቸው አለዚያ ግን በጻፍከው መጽሐፍ እባክህ ደምስሰኝ በማለት የተወደደ ጸሎት በማድረግ እንጂ። በኦሪት ዘጸአት ምዕራፍ ሠላሳ ሁለት ቁጥር ሁለት ላይ ዳዊትም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲል የገለጸው ይህንን ነው። ስለዚህ መጽሐፍ የጻድቅ ሰው ጸሎት በስሯ እጅግ ኃይልን ታደርጋለች ይላል። የእመቤታችን ድንግል ማርያም ቤዛነት ከጌታችን ከኢየሱስ ቤዛነት ጋር ያለው ልዩነት እጅግ የሚራራቅ ነው። ጌታችን በሞት የተደረገ ቤዛነት ነው። እንዲሁም በደሙ ዋሽቶ በሞት የተደረገ ቤዛነት ነው። ቤዛ ማለት ራስን ስለ ሌሎች አሳልፎ መስጠት ማለት ስለሆነ ጌታችን ስለ በጎቹ ራሱን አሳልፎ ሰጥቷል። ሆኖም ያለም ቤዛ ነው። ታዲያም ያለም ቤዛ ክርስቶስ ከሆነ ድንግል ማርያም ቤዛዊት ዓለም መባሏ ስለምን ነው ቢሉ ክርስቶስ ዓለምን ሁሉ በሞት ወደ ሕይወት ያሻገረበት ኃጢአታችን፣ ሁሉ የደመሰሰበት የሚደመስስበት ክቡር ደሙ፣ ቅዱስ ሥጋው ከመቤታችን ስለነሳው ነው። በዚህም ክርስቶስ በመወለዱ አንስቶ በቤተልሔም በከብት ግርግም ተጀምሮ፣ በግብፅ ስደት፣ በቀራኒው ሥቃይ፣ ሞት ሁሉ አብረዋለች። በክርስቶስ የደህንነት ሥራ ውስጥ የመቤታችን ስራ

ሙሴም ምክንያት ሆኖ ነጻ ያወጣቸው ለጥቂት ነገዶች ወይም ለእስራኤል ብቻ ነው። በመሆኑም ቤዛ ብቻ ተብሏል። ወላዲት አምላክ ድንግል ማርያም ግን ምክንያተ ድኅነት ሆና ነጻ ያወጣችው ዓለም ሁሉ ስለሆነ ክርስቶስ ለዓለም ሁሉ ተሰቅሏል፣ ቤዛዊት ዓለም ትባላለች። የኢየሱስ ክርስቶስ የባሕሪ ገንዘቡ ሲሆን ለቅዱሳን በጸጋ ተሰጥቷል። በመጽሐፍ የጸጋ አምላክነት ለቅዱሳን ተሰጥቶ እናያለን። እግዚአብሔርም ሙሴን አለው አይ እኔ ለፈርዖን አምላክ አድርግ ያለው። ክርስቶስ የዓለም ብርሃን እንደሆነ እንዲሁ ደግሞ የቅዱሳንም እናንተ የዓለም ብርሃን ናቸው ማለት የጸጋ የዓለም ብርሃን እንደሚባሉት መጽሐፍ ምስክር ነው። የቤተ ክርስቲያን ትምህርት እንደዚህ ነው። ክብር ምስጋና ለእመቤታችን ይሁን። የዚህ ምንጭ ከተለያዩ ድረ ገጾች የሰበሰብ ናቸው ነው ኦርቶዶክሳውያን፣ እስቲ ከመጽሐፍ ቅዱስ ቤዛ የሚለውን ቃላቶች የት የት ላይ እናገኛቸዋለን? አብረን እንመልከታቸው። በመጽሐፍ ቅዱስ ውስጥ ቤዛ የሚለውን ቃል በተለያዩ ቦታ ተጠቅሶ እናገኛለን። ክርስቶስ አምላካችን ቤዛ ተብሏል። ይህም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም በሚል የጌታ ቤዛነት ባህርያዊ እንደሆነ ገልጿል። ሌላ ሁለተኛው ገንዘብ ቤዛ ተብሏል። በኦሪት ዘጸአት ምዕራፍ 30 ቁጥር 16 የማስተሰሪያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛ ድንኳን መልገልገያ ታደርገዋለህ፣ በእግዚአብሔር ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ሀጥ የጻድቅ ሰው ቤዛ ተብሏል። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ሀጥ የጻድቅ ቤዛ ነው፣ በደለኛ የሚቀን ሰው ቤዛ ነው። ግብፅ ለእስራኤል ቤዛ ተብላለች ኢሳይያስ 43 3 ላይ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ግብፅ ላንተ ቤዛ አድርጌ ኢትዮጵያንና ሰባን ላንተ ፈንታ አድርጌ ሰጥቻሃለሁ ይላል በአዲስ ኪዳን ደግሞ ሙሴ ለእስራኤል ቤዛ እንደተሰጠ ተጽፏል የሐዋርያት ሥራ ምዕራፍ 7 ቁጥር ሠላሳ አምስት ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጡ በቦታየው መልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። እንግዲህ ጆሮ ያለው ይስማ። ብዙዎች እመቤታችንን ቤዛዊት ዓለም ወላዲት አምላክ ስንላት ይከፋቸዋል፣ ይቆረቁራቸዋል። ታዲያ ከዚህ የበለጠ መጽሐፍ ቅዱሳዊ ማስረጃ ከየት ትገኝ ትላላችሁ? የእግዚአብሔር ቤተሰቦች አሁን ይህ በብፁዕ አባታችን በአቡነ ገብርኤል የተነገረው ቃል በጣም አወዛጋቢ፣ አነጋጋሪ ሆኗል። ብዙዎችም ለዚህ ጉዳይ ላይ ኦርቶዶክሳዊ ሊቃውንት ምላሽ እየሰጡ ነው። ይህ መልእክት ለሁሉም ደርስ። ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያረጋችሁ፣ እኛ የማርያም ልጆች የማርያም ምስክሮች፣ የማርያም ወዳጆች ስለ ድንግል ማርያም፣ ስለ እናታችን እንመሰክራለን፣ እንሰበሰባለን እንዲሁም ስሟን ለዓለም ሁሉ እንናገራለን። ወስባት ለእግዚአብሔር ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው? አለ ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙ አፍሶ ከዚህ ያድነዋል ማለት ነው አይደለም። እንደዚህ ያለ ጤነኛ ሰው አይሆንም። አግባባት፣ ኮንቴክስት አውት። አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ሀጥ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዚያው በደለኛ የቅን ሰው ቤዛ ነው በደለኛው ይቅን ሰው ቤዛ ነው ነው ይላል። ይቀጥላል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ፣ ግብፅን ለእስራኤል መናፈቂያ ሰጥቻለሁ። አለ ቤዛ አድርጌ ሰጥቻለሁ። ታዲያ ግብጽ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብጽ ማለት ነው ለራሳቸውም እንደዛ አልሆነ ጽማ ለማሳቡ አንድ ቃል በተለያየ አግባ ለብዙ ነገር ጥቅም አየት ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረድ አይነት ከከፍ ዝቅ የለው አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው ብዙ እኔ መሰለዋሉ። የሐዋርያት ሥራ 7፡35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው ማንን ማንን ነው የላከው? ሙሴን እግዚአብሔር ላኪ እግዚአብሔር ነው ተላኪ ሙሴ ነው ወደ ማን ነው የላከው ወደ ወገኖች ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያላረዳ አይደለም።